ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል እንግሊሽ ዩኒት ስሪ ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስ ላይክ እያደረጋችሁ ጀምሩ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጣለሁ፣ እሱንም ጆይን ማለታችሁን እንዳትረሱ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ፣ በዚህ ቻፕተር ፎከስ የምናደርገው ቮካብለሪ ላይ እንዲሁም ደግሞ ግራመር ላይ ይሆናል ማለት ነው። እሺ እነዚህን የቮካብለሪ ጥያቄዎች ከሪዲንግ ፓሴጅ ላይ የወጡትን በፓሴጁ መሰረት ትርጉማቸውን እናስቀምጣለን ማለት ነው። ሮድ ትራፊክ ክራሽ ማለት ግጭት ማለት ነው። የመንገድ ላይ የትራፊክ ግጭት ነው ማለት የመኪና መጋጨት ኦር ሞተር ብቻ የተሽከርካሪዎች መጋጨት ነው። ስለዚህ ይህን ምን እንለዋለን? ትራፊክ ትራፊክ ኮሊዥን እንለዋል ማለት ነው ትራፊክ ኮሊዥን ለምሳሌ ሞተር ቬሂክል ሞተር ሊሆን ይችላል። በአጠቃላይ ቬሂክል ቬሂክል ቬሂክል ኮሊዥን እንለዋለን ማለት ነው። የተሽከርካሪዎች ግጭት ሮድ ትራፊክ ካሽ እንለዋለን። እሺ ቀጥሎ ደግሞ ምን ይለናል? ቪክቲም ቪክቲም ማለት የተጎዳ ሰው ነው ማለት ነው። አደጋ የደረሰበት ስለዚህ ቪክቲም የምንለው ፒፕል ሀ ፒፕል ሁ ሀቭ ቢን ኢንጁርድ የተጎዳ ሰው ሁ ሀቭ ቢን ኢንጁርድ ወይ ደግሞ አደጋ የደረሰበት ወይ ደግሞ የሞተ ኪልድ ኪልድ ባይ በምንድን ነው የሞተበት ምክንያት አክሲደንት ነው ማለት ነው። በአደጋ ምክንያት የሞተ ወይም ደግሞ ጉዳት የደረሰበት ምን ይባላል? ቪክቲምስ ይባላል ማለት ነው። እሺ ሌላኛው ቨሂክል ነው። ቬህክል ማለት ቲንግስ ላይክ ለምሳሌ ካር እንደ ካር ኦር ደግሞ ሎሪ ሶ እንደነዚህ አይነት ነገሮች ምን እንላቸዋለን? ተሽከርካሪዎች እንላቸዋለን። ላዮን ሼር ማለት ትልቅ ድርሻ እንደማለት ስለዚህ ላርጀስት ፖርሽን ላርጀስት ፖርሽን ብለን መተርጎም እንችላለን ማለት ነው። ኢንጁሪ ማለት ውንድስ ቁስል ማለት ነው። የተጎዳው ፓርት ሲት ቤልት። ሲት ቤልት ደግሞ ኤቤልት ፋስተን አራውንድ እዩ። ይሄ ደግሞ ኤቤልት ነው። መኪና ውስጥ ፊት ወንበር ላይ ስትቀመጡ የምታደርጉት ማለት ነው። ስለዚህ ይሄ ቤልት ነው፣ ዛት ፋስተን የሚታሰር ማለት ነው። ፋስተን አራውንድ እዩ። ስለዚህ እናንተን የሚያስረው ይሄ ምን ይባላል? ሲት ቤልት ይባላል ማለት ነው። ሌላው ፋታሊቲ ፋታሊቲ ማለት ደዝ ማለት ነው። ሞት ነው። ፕሮሽን ማለት ክልከላ ነው። ይሄ ማለት ፕሪቬንሽን ፕሪቬንሽን ወይም ክልከላ እንለዋለን። ሄልሜት ደግሞ ሞተር ሳይክሎች ሞተር ሳይክሊስቶች ማለት ነው። ሞተር የሚነዱ ሰዎች የሚለብሱት ነው። ፕሮቴክቲቭ ሄድ ከቨሪንግ ነው። ፕሮቴክቲቭ ሄድ ከቨሪንግ ስለዚህ ጭንቅላትን ለመሸፈን የሚያገለግል ነው ማለት ነው። ለሞተረኞች ማለት ነው። ድራይቨር ላይሰንስ ማለት ይሄ ደግሞ መንጃ ፈቃድ ነው። ስለዚህ ይሄ ምን ነው? ዶኩመንት ነው። ዶኩመንት ሆኖ አንድ ሰው መኪና እንዲነዳ የሚያስችለው ማለት ነው። ፐርሚቲንግ እ ዶኩመንት ሆኖ ፐርሚቲንግ የሚያስችል የሚፈቅድ ቱ ዘ ፐርሰን ኤ ፐርሰን ቱ ድራይቭ እንዳሽ ሶ ቮካብላሪውን በዚህ መንገድ እንሰራለን። አሁን ደግሞ ወደ ግራመር እናልፋለን። ሪድ ዘ አንደርላይንድ ፍሬዝ ይለናል ኢን ሴንቴንስ የተሰመረባቸውን አንብቡ በሚከተሉት አረፍተ ነገሮች ውስጥ ኤንድ አይደንቲፋይ ዘ ልዩነታቸውን ደግሞ ለዩ ይለናል። እሺ ቱ ኢምፕሮቭ እዚህ ጋ አሁን ቱ ኢምፕሮ የሚለው ሮድ ሴፍቲ ፖሊሲ ቱ ሮድ አክሲደንት ሺ ነቨር ዌይ ስቶፕ ድራይቪንግ። ሰው እዚህ ጋ ቱ ነው የተጨመረበት። እዚህ ጋ ደግሞ እዚህም ቱ ነው። እዚህ ጋ ሳ አይኤንጂ ነው የተጨመረበት ማለት ነው። ስለዚህ ይሄኛው ኢንፊኒቲቭ ዌይስቱ ነው። ዌይስቱ ነው፣ ኢንፊኒቲቭ ዌይስቱ ነው። ይሄኛውም ኢንፊኒቲቭ ዌይስቱ ነው። ይሄ ደግሞ ምንድን ነው? ዘርቭ አይኤንጂ ነው ማለት ነው። ጀረንድ ይባላል ማለት ነው። ኢንፊኒቲቭ ኤንድ ጀረንድ። ሰው አይኤንጂ የተጨመረበት ጀረንድ ነው። ቱ የተጨመረበት ደግሞ ኢንፊኒቲቭ ነው ማለት ነው። ስለዚህ ጀረንድ ሲባል ምንድን ነው? ሪፈርስ ቱ ፕሬዘንት ፓርቲሲፕል ጀረንድ ሲባል ፕሬዘንት ፓርቲሲፕል ነው። ፕሬዘንት ፓርቲሲፕል አይኤንጂ ማለት ነው። አይኤንጂ የተጨመረበት ነው። ቨርብ ላይ አይኤንጂ ሲጨመር ነው። ለምሳሌ እዚጋር ሲንጊንግ አለ፣ ዳንሲንግ አለ፣ ረኒንግ አለ። ሌላኛው ኢንፊኒቲቭ ካን ቢ ቱ ፕላስ ቤዝ ቨርብ ነው። ኢንፊኒቲቭ ካን ቢ ከዛ ቱ ቀጥሎ ከቱ ቀጥሎ ምን ይመጣል? ቤዝ ቨርብ ለምሳሌ ቱ ብሎ ቤት በርባል ቪዋን ማለት ነው። ቱ ሲንግ፣ ቱ ዳንስ፣ ቱ ራን። ዊዛው ቱ ከሌለ ደግሞ ለምሳሌ ላይክ ዱ፣ ዳዝ፣ ሻል፣ ኢትሲ። ስለዚህ ቱ ቱ ሲንግ፣ ቱ ዳንስ፣ ቱ ራን እንላለን ማለት ነው። ቱ ደግሞ የማያስከትሉ አሉ። ለምሳሌ ላይክ ዱ፣ ዳዝ፣ ሻል፣ እነዚህ ደግሞ ቱን አስከትለው አይመጡም። ቱም እነዚህ ላይ አይጨመርም። ለምሳሌ ቱ ላይክ እሺ ስለዚህ ወይነቨር ዩ ዩዝ ጀረንድ ኦር ኢንፊኒቲቭ ዲፔንዲንግ ኦን ሜን ቨርብ ኢን ሴንቴንስ ነው ማለት ነው። ስለዚህ ጀረንድ ነው የምንጠቀመው ወይስ ኢንፊኒቲቭ ነው የምንጠቀመው የሚለው ነገር ቨርቡ ይወስነዋል ማለት ነው። ያ ማለት ምንድን ነው? ቱን አስከትለው የሚመጡ ቨርቦች አሉ፣ አይኤንጂን አስከትለው የሚመጡ ቨርቦች አሉ፣ ሁለቱንም አስከትለው የሚመጡ ቨርቦች አሉ ማለት ነው። ስለዚህ ኢንፊኒቲቭ ስንል ኢንፊኒቲቭ ስንል ከቱ ጋር አለ ዊዝ አውት ቱ አለ ማለት ነው ከቱ ጋ ለምሳሌ ልክ እንደዚህኛው ነው ቱ ሳይኖረው ደግሞ ልክ እንደዚህ ላይክ ዳዝ እንደዚህ ማለት ነው ስለዚህ ኢንፊኒቲቭ ዊዝ ኢንፊኒቲቭ ዊዝ ቱ እና ዊዝ አውት ቱ ሌላኛው ኖት ነው ኖትን ማስገባት ከፈለግን ከጀረንዱ ፊት ለፊት ነው ቢፎር ደጀረንድ ነው ቱሜክ ኔጌቲቭ ማድረግ ከፈለግን ለምሳሌ እዚጋ አይኤንጂ አለ ጀረንዱ ከሱ ፊት ምን አለ ኖት አለ ማለት ነው። ስለዚህ ከአይኤንጂ ወይ ደግሞ ከጀረንዱ በፊት ነው ኖትን የምናስገባው ማለት ነው። ኔጌቲቭ ማድረግ ከፈለግን ደ ፎሎዊንግ አርቨር ፎሎድ ባይ ጀረንድ ሶ እዚ ጋ የተጠቀሱ እነዚህ ወርዶች፣ እነዚህ ወርዶች ካሉ አይኤንጂ ነው ቀጥሎ የምንጨምረው ማለት ነው። ለምሳሌ እዚ ጋ አድሚትድ ይላል አድሚትድ፣ አሁን አይኤንጂን አስከትሎ ነው የሚመጣው ይህም አድቫይስ የሚለው አይኤንጂ አስከትሎ ያስከትሎ ነው። ሶ እዚህ ጋር አይኤንጂ ሶ እዚህ ጋር የምናያቸው ወርዶች ከእነሱ ቀጥሎ የሚገባው አይኤንጂ ነው ማለት ነው። ስለዚህ ከጀረንዱ ኋላ ያሉ ወርዶች ማንኛውንም አይነት ቴንስ ሊሆኑ ይችላሉ። ኢዲ ተጨመረባቸው ሊሆኑ ይችላሉ፣ ላይ ያልተጨመረባቸው ማለት በፕረዘንት ሊሆኑ ይችላሉ፣ በፓስት ሊሆኑ ይችላሉ፣ በፊውቸርም ሊሆኑ ይችላሉ ማለት ነው። ሶ ከአይኤንጂው በፊት ያሉት ማንኛውንም ቴንስ መሆን ይችላሉ ማለት ነው። እና እዚህ ጋር ያሉት ምንድን ናቸው? ከእነሱ ቀጥሎ ምንድን ይመጣል? አይኤንጂ ይመጣል፣ ወይም ደግሞ ጀረንድ አስከትለው ይመጣሉ ማለት ነው። እሺ አሁን ቼንጅ ደቨር ኢን ብራኬት ኢን ጀረንድ ፎርም ወደ ጀረንድ ቀይሩት ይለናል። ፈርስት ዋን ሃዝ ቢን ደን አስ አን ኤግዛምፕል እንደ ኤግዛምፕል የመጀመሪያው ተሰርቷል። ስለዚህ እዚህ ጋር ያሉትን ምን ማድረግ ነው አይኤንጂ መጨመር ነው ማለት ነው። ጀረንድ ማለት አይኤንጂ መጨመር ነው ለዚህ ጋ ምን ይሆናል ኢቲንግ ይሆናል ማለት ነው ኢቲንግ እሺ ቀጥሎ ደግሞ ምን ይሆናል ሴሊንግ ይሆናል ከዛ ቀጥሎ ደግሞ ምን ይሆናል ዌይ ዌኪንግ ወክ ከዛ አይ ኢን ጂ መጨመር ነው አይ ግን ትጠፋለች ማለት ነው ከዛ ቀጥሎስ ሊቪንግ አሁንም አይ ትጠፋና ሊቪንግ ብቻ ይሆናል ከዛ ቀጥሎ ላይንግ ሱ ላይንግ፣ አይኤንጂ ከዛ ቀጥሎ ራይቲንግ። ሱ ልክ በዚህ መንገድ ወደ ጀረንድ እንቀይራለን ማለት ነው። ሱ በዚህ መንገድ ወደ ጀረንድ እንቀይረዋለን። ጀረንድ ማለት አይኤንጂ መጨመር ነው። ነገር ግን አይኤንጂ የምንጨምረው ቨርቦቹ እነዚህ እነዚህ ቨርቦች እንዳለ ምን አስከትለው የሚመጡ ናቸው። እነዚህን መሸምደድ ይኖርብናል። ምክንያቱም ከእነዚህ ቀጥሎ የሚመጣው ቨርብ አይንጅ ነው ማለት ነው። እሺ እዚህም ጋር ዱዊንግ ይሆናል። እዚህም ጋር አይንጅ መጨመር ነው ዱዊንግ ይሆናል። እዚህ ጋር ኮምፕሌኒንግ ይሆናል። ሶ በዚህ መንገድ አይንጅን ጨምርባቸዋለን። እዚህ ጋር ጌቲንግ እዚጋ ሉክ እዚጋ ልብ ማለት ያለብን ቫውል ኮንሶናንት ቫውል ኮንሶናንት ከሆነ ደብል ይሆናል። ለምሳሌ ጌት የሚለው ላይ መጀመሪያ ኮንሶናንት ከዛ ቫውል ከዛ ኮንሶናንት ነው። ሶ አይንጂ ስንጨምር ቲ ደብል ትሆናለች ማለት ነው። ደብል እናደርጋታለን። እሺ ሌላኛው ኖትን በምንጠቀምበት ሰዓት ከቱ በፊት ነው ወይ ደግሞ ከጀረንዱ በፊት ነው ኖትን የምናስገባ ከሆነ እዚህ ጋር ተዋለች። ከቱ በፊት ነው የምናስገባት ማለት ነው። ሌላኛው ኢንፊኒቲቭን ቱን ቱን አስከትለው የሚመጡ ደግሞ እነዚህ ወርዶች ናቸው ማለት ነው። እነዚህ ወርዶች ካሉ ቀጥሎ ቱ ነው መምጣት ያለበት ማለት ነው። ለምሳሌ እዚህ ጋር አፎርድ ብሎ ቱ ነው፣ አግሬ ብሎ ቱ ነው። እዚህ ጋር እንደምናየው ቀጥሎ ቱ ይመጣል ማለት ነው። ከነዚህ ወርዶች በኋላ ዩዝ ኢንፊኒቲቭ ዊዛውት ሱ ባር ኢንፊኒቲቭ ይባላል። አፍተር ዚ ቨርብ እነዚህ ቨርቦች ካሉ ደግሞ ቀጥሎ ቱ አይጨመርም። እነዚህ ቨርቦች ካሉ ከነሱ ቀጥሎ ቱ አይኖርም። ለምሳሌ እዚ ጋር ይኸው ቱ የለም፣ ቀጥሎ ምንም ቱ የለም ማለት ነው። ሌላው ደግሞ ቱ የማይመጣው ሀድ ቤተር ላይ እና ውድ ራዘር ከሆነ ሶ፣ ሀድ ቤተር አለ እዚ ጋር ቱ ማስከተል አይቻልም። ቱ ጎ ማለት አይቻልም ማለት ነው። እሺ እዚህም ጋር ሌትና ሜክ ካለም አሁንም ቱን ማስገባት አይቻልም ማለት ነው። ሌላኛው እነዚህ ወርዶች ካሉም ቱ አይገባም። ሲ ዋች፣ ቶ፣ ኖቲስ፣ ሂር፣ ሊስን ቱ፣ ፊል፣ ስሜል። ሶ አይዎች ብሎ ቲቪ። ሶ እነዚህ ወርዶች ካሉ እነዚህ ምን ይባላሉ? ፐርሰፕሽን በስሜት ዋሶቻችን የምናደርጋቸው ነገሮች ማለት ነው። ሶ እነዚህ ቱን አስከትለው አይመጡም። እሺ እዚህ ጋር ዩዝ ኤዘር ባር ኢንፊኒቲቭ ኦር ኢንፊኒቲቭ ዊዝ ቱ ቱን አስገቡ፣ ወይ ደግሞ ቱን የማይፈልግ ከሆነ ቱን አልናስገባም ማለት ነው። እሺ እዚህ ጋር ቱን ሳያስከትል የሚመጣ አንደኛው እዚህ ጋር ሀድቤተር፣ ሀድቤተር ካለ ስተዲ ቱ ስተዲ ማለት አይቻልም ማለት ነው። ሌላኛው ሌት፣ ከላይ ኦሬዲ ስላነበብን ማለት ነው። ይሄም ካም ቱን አስከትሎ አይመጣም ሌት የሚለው እና ሀድ ቤተር የሚለው ቱን አስከትሎ አይመጣም። ሶ ሌሎቹ ወርዶች ሁሉም ቱን አስከትለው የሚመጡ ናቸው። ስለዚህ ቱ ብለን ፎር ጊቭ፣ ቱ ብለን ጌት ቱ ብለን ዱ፣ እዚህም ጋር ቱ ብለን ጎ፣ እዚህም ጋር ቱ ብለን ሀልፕ። ሶ ይሄንን በዚህ መንገድ እንሰራን ማለት ነው። ሌላኛው በሁለቱም ጀረንድንም ኢንፊኒቲቭንም አስከትለው የሚመጡ አሉ። እነዚህ ወርዶች መያዝ አለብን። ቢጊን ስታርት፣ ሄድ ላይክ፣ ላቭ ኮንቲኒው። እነዚህ ወርዶች ጀረንድንም ቱንም አስከትለው የሚመጡ ናቸው። ለምሳሌ እዚ ጋር ቱ ወርክ፣ እዚጋ ደግሞ ወርኪንግ። እዚጋ ቱን አስከትሎ መጣ፣ እዚጋ ጋር አይንጅን አስከትሎ መጣ። ምክንያቱም ስታርት የሚለው ወርድ ሁለቱንም ማስከተል ስለሚችል ማለት ነው። እሺ እዚ ጋር ጀረንድ ወይ ደግሞ ኢንፊኒቲቭ እንድንጠቀም እዚጋ ያዘናል ማለት ነው። ሶ የሚያስከትሉትን አይንጂ የሚያስከትሉትን አይንጂ ቨርብ ቱ የሚያስከትሉትን ቱ እየጨመርን እንሰራል ማለት ነው። እሺ እዚህ ጋር ምን ይለናል? የመጀመሪያው ላይ አይ ሪሊ ኢንጆይ ብላንክ ዊዝ ማይ ፍሬንድ ሶ እዚህ ጋር ምን ይሆናል? መልሳችን ቢንግ ይሆናል ማለት ነው። ኢንጆይ የሚለው አይንጂ አስከትሎ ነው የሚመጣው ስለዚህ ምን እናደርጋለን? ቢንግ እንላለን ከዛ ቀጥሎ ሳ ይሄ አባውት እዚጋ ፕሪፖዚሽን ካለ አይኤንጂ ነው የምንጨምረው። ስለዚህ ይሄ ምን ይሆናል ዊን ኤን ደብል ይሆናል ምክንያቱም ኮንሶናንት ቫውል ኮንሶናንት ስለሆነ። እሺ ሶስተኛው ላይ ደግሞ ስንሄድ ይሄ አግሪ የሚለው ቱን አስከትሎ ነው የሚመጣው። ስለዚህ እዚጋ ቱ ፋይንድ ላለው ማለት ነው። እሺ እዚጋ ደግሞ አባውት ይላል አባውት ፕሪፖዚሽን ስላለ አይኤንጂ ነው የምንጨምረው? ሎዚንግ እንላለን ማለት ነው። እዚህ ጋር ማናጅ ይላል። ስለዚህ ማናጅ የሚለው ቃል ደግሞ ምንን አስከትሎ ይመጣል? ቱን አስከትሎ ይመጣል። ስለዚህ ቱ ፊኒሽ። እዚህ ጋርም አፎርድ የሚለው ቱን አስከትሎ ነው የሚመጣው። ቱ ባይ። እዚህ ጋርሳ ይሄም ቱ ጌትስ። ሆፕ የሚለው ቱን አስከትሎ ስለሚመጣ ቱን ያስከትላል አይንጅ ያስከትላል። እንዴት ነው የምንለየው? ኦልሬዲ ከላይ ተጽፎ ተቀምጧል። ሸምድደን ብቻ ነው የምንይዘው ማለት ነው። ቱን የሚያስከትሉ እነዚህ ናቸው፣ አይንጅን የሚያስከትሉ እነዚህ ናቸው ብለን በደንብ መሸምደድ አለብን። ሁለቱንም የሚያስከትሉ ቱንም አይንጅንም፣ ሶ እሱንም እንደዚሁ በዛ መንገድ ነው የምንለየው ማለት ነው። እሺ ለሰን አስራሶስት ላይ ደግሞ እዚህ ጋር ባዶ ቦታ አለ። እነዚህን ባዶ ቦታዎች ከነዚህ ወርድ እንመርጥና እንሞላለን ማለት ነው። ሶ ይህንን ለመሙላት እዚህ ጋር የተቀመጡትን ትርጉማቸውን ማወቅ አለብን። ሊስን ማዳመጥ ነው። ለርን መማር ነው። ካም መምጣት ነው። ሬድ ማንበብ ነው። ስቴይ መቆየት ነው። ቪዚት መጎብኘት ነው። ወክ መራመድ ነው። እሱም መዋኘት ነው። ሶ እነዚህን እዚህ ዳሽ ሞላ ላይ እናስገባለን ማለት ነው። የመጀመሪያው ኦልሬዲ ተሰርቶልናል። ሁለተኛው ላይ እንጀምራለን። ማይ ፋቨራይት ሆቢ ኢዝ ይላል የምወደው በትርፍ ሰዓቴ መስራት የምፈልገው ነገር ሊስኒንግ ቱ ሙዚክ ሙዚቃ ማዳመጥ ነው። ሁለተኛው ሉክ ተመልከት ይላል። what do you think ምን ታስባለህ አባውት ምን ይሆናል ስቴይንግ እንላለን ማለት ነው so uh, what do you think ምን ታስባለህ about staying in this hotel እዚህ ሆቴል ብንቆይ so ከላይ ትዕዛዙ ምንድን ነው የሚለው ጀረ እንዳድርጉት ነው የሚለው። ጀረ እንዳድርጉት ስላለን ሁሉም ላይ አይን ልጅ ነው የምንጨምረው ትዕዛዙ ጀረ እንዳድርጉ ስለተባለ ማለት ነው። ሶስተኛ ኢን ዘ ኢቭኒንግ ማታ ማታ ሂዳዝ ኤሎት ኦፍ ብዙ ምን ያደርጋል? ወኪንግ ወክ ያደርጋል ማለት ነው። ስለዚህ ሂዳዝ ኤሎት ኦፍ ወኪንግ፣ ብዙ ወክ ያደርጋል። ኢትዝ ቬሪ ሪላክሲንግ ይሄ ደግሞ ያዝናናዋል ማለት ነው። አራተኛው ላይ ዘ ቤስት ፓርት ኦፍ አወር ሆሊዴይ ወዝ በጣም ሀሪፉ ይላል የኛ ትርፍ ጊዜያችን በትርፍ ጊዜያችን በጣም ሀሪፉ ነገር አለ። ምን ማድረግ ነው? ቪዚቲንግ መጎበኘት። ቪዚቲንግ ምን መጎበኘት። ኦል ሙዚየም። ስለዚህ ስለዚህ እኛ በትርፍ ጊዜያችን በጣም የሚያስደስተን ነገር ቪዚት ማድረግ ነው። ቤስቱ በጣም ሀሪፉ የረፍት ጊዜ ከምናሳልፈው ውስጥ የረፍት ጊዜያችን ውስጥ ከምናሳልፈው ውስጥ በጣም አሪፉ ምንድነው? ቪዚቲንግ ነው ይለናል ማለት ነው we loved it እንወደዋለን። it, አምስተኛ ዱዩ ኢንጆይ ብላንክ ኢን ዘ ሲ ትወዳለህ ባህር ውስጥ ምን ማለት ስዊሚንግ መዋኘት። ስድስተኛ ብላንክ እንግሊዝ ኢዝ ቬሪ ኢምፖርታንት ምን ይሆናል እዚህ ጋር ለርኒንግ ለርኒንግ እንግሊዘኛ መማር ኢዝ ቬሪ ኢምፖርታንት በጣም አስፈላጊ ነው። ኤቭሪዋን ሁሉም ሰው ይሄንን ማድረግ አለበት ይለናል። ሰባተኛው ደግሞ ብላንክ እዚህ ጋር ምን ሪዲንግ ሪዲንግ ኢዝ ጉድ በጣም ጥሩ ነው፣ ፎር ሰክሰስ ኢንዘስኩል ትምህርት ቤት ላይ ስኬታማ ለመሆን ማንበብ በጣም አስፈላጊ ነው። ኢት ዲፕንድ ኦን ዘ ፒፕል ካሚንግ እንላለን። ምን ላይ የተመረኮዘው ወይ ደግሞ የተመሰረተ ነው የሰዎቹ መምጣት ላይ። አይ ዶንት ኖው የት እስካሁን ግን ምን የምማውቀው ነገር የለኝም ይላል ሰው። እዚህ ጋ ምን ይሆናል ካሚንግ ይሆናል ማለት ነው። ሌላኛው አሁንም ኢንፊኒቲቭ ፎርም ነው የምንጠቀመው ዘ ፈርስት ኢዝ ደን አስ አን ኤግዛምፕል፣ የመጀመሪያው እንደ ምሳሌ ተሰርቶልናል ማለት ነው። ስለዚህ ይሄንን ኢንፊኒቲቭ ፎርም እናደርጋለን፣ ቱን መጨመር ማለት ነው። ኢንፊኒቲቭ ማለት እዚጋ፣ ዋንትድ ብሎ ቱቢ ብሏል ዋንትድ ቱን ስለሚያስከትል ነው። ሶ ሁለተኛው ላይ ማይ ማዘር ወይንት ቱ ሾፕ፣ ወደ ሱቅ ሄደች። ኢን ዘ ሞርኒንግ፣ በጠዋት ምን ለማድረግ ቱባይ፣ ለመግዛት ምን ሰምብሬድ የተወሰኑ ዳቦዎችን ለመግዛት። አይ አም ሶ ቦሪድ ተበሳጭቻለሁ። አይ ዶንት ኖ ዋት ቱ ዱ ምን መስራት እንዳለብኝ አላውቅም። ስለተበሳጨው ቱዱ ቱዱ ምን ማድረግ እንዳለብኝ አላውቅም፣ ምን እንደማለት ነው። አይ አም ኖ ሹር እርግጠኛ አይደለሁም። አባው ዘ ታይሚንግ ስለ ጊዜው፣ ስለ ሰዓቱ ካን ዩ ቴል ሚ ዌን ስታርቲንግ መቼ እንደሚጀምር ልትነግረኝ ትችላለህ። ጊዜውን አላወቅኩትም። ሺ ኦፈርድ ሚ ዊዝ ማይ ሆምዎርክ ታገዘኛለች ነው ፈቃደኛ ሆነች። ቱ ሄልፕ ሚ ቱ ሄልፕ እኔ ለማገዝ ፈቃደኛ ሆነች። ሃው ናይስ ኦፍ ሀር በጣም ደግሰው ናት እንደማለት ነው። ዘ ኬክ አር ሀርድ ቱ ኢት ለመብላት በጣም አስቸጋሪ ነው ኬኩ። ነገር ግን ዘይ ሉክ ሶ ዴሊሼስ ግን ጣፋጭ ይመስላል። እሺ ራይቲንግ ላይ ደግሞ እዚህ ጋር የምናየው ምንድን ነው? ካፒታላይዜሽን ነው። ሩል አለው የካፒታላይዜሽን ሩል አለው። እነዚህን ሩሎች እናያለን። የመጀመሪያው ሩል ካፒታላይዝ ዘ ፈርስት ወር ኢን ዘ ሴንቴንስ ኦር ዳይሬክት ኮት። ኮት ላይ ከሆነ ዳይሬክት ኮት ማለት እዚህ ኮት ውስጥ ከሆነ እና መጀመሪያ የሚጀምር ከሆነ ወይም ደግሞ ከፖይንት አፍተር ዘ ፖይንት ከፖይንቱ በኋላ ከሆነ ቀጥሎ የሚመጣው ሴንቴንስ ላይ በካፒታል ሌተር መጀመር አለበት። እዚጋ ጀማል ቦት ግሎዝስ ፎር ሂስ ችልድራን። እዚጋ ሂ ሰይድ አለ። ለምሳሌ እዚጋ ኮቴሽን አለች ማለት ነው፣ ኮት አለች። ሶ ትሪት የሚለው ካፒታል ነው ማለት ነው። ኮት ስላለ ይሄ ኮቱ አለ ማለት ነው። ነገር ግን እንደዚህ ቢሆን ኖሮ፣ እንደዚህ ቢሆን ልክ አይደለም። እንደዚህ ብለን የምንጽፍ ልክ አይሆንም ማለት ነው። ሌላኛው ካፒታላይዝ የምናደርገው ደግሞ ምን ሲሆን ነው ፕሮፐር ናውን ላይ የግል መጠሪያ ስሞች ላይ እንደዚህ አይነት መጠሪያ የግል የሆኑ መጠሪያ ስሞች ላይ ምን እናደርጋለን? ካፒታላይዝ እናደርጋለን። ፕላስ ደግሞ አይን ሁሌም መሀልም መሀል ላይም ዳር ላይም የትም ቦታ ብትመጣ አይ ማለት ነው ስሞል መሆናችንም ካፒታል ነው መሆን ያለባት። ደሀውስ ዛት ሳራ ቦት በርንድ ዳውን ቱ ሶ እዚህ ጋር የመጀመሪያ ነው ዘ ካፒታል ይሆናል። ሳራ የሚለው ፕሮፐር ነው የሰው ስም ማለት ነው። ሶ ኤስ ምን ይሆናል? ካፒታል ይሆናል ማለት ነው። ገረመው ይሄ የሰው ስም አሁንም ምን ይሆናል? ካፒታል በካፒታል ነው የሚጀምረው። እዚህ ጋር አያለች አለች። አይም ሁሌም ስሞል ሌተር እንደዚህ መጻፍ የለባትም ካፒታል ሌተር ነው መሆን ያለባት። ሌላኛው ካፒታላይዝ ምን እናረገው? ዴይ ኦፍ ዘ ዊክ የሳምንቱን ቀናቶች መንዞች፣ ሆሊዴዎችን ካፒታል እናረጋለን ለምሳሌ እዚህ ጋር ማትማቲክስ የሚለው ካፒታል መሆን አለበት። ማትማቲክስ እንግሊዝ፣ እነዚህ የትምህርት አይነቶች ከሆኑ ካፒታል ሌተር ነው መሆን ያለበት። እዚ ጋር ዌንስዴይ ይሄ ደግሞ ቀን የቀን ስም ነው። ይህም ካፒታል መሆን አለበት። እዚ ጋር ገነት ይላል የሰው ስም ነው። በካፒታል ነው መጀመር ያለበት። ኦን እዚ ጋር ጁላይ መንዝ ነው ማለት ነው። መንዝ ደግሞ በካፒታል ነው የሚጀምረው። ደብረ ማርቆስ የአገር ስም ነው። የአገር ስም፣ የወንዝ ስም፣ የሀይቅ ስም፣ የሰው ስም በካፒታል ይጀምራል። እዚጋ አይ ደግሞ ካፒታልና ትጀምራለች። ክርስቲማስ ማለት ደግሞ የበዓል ስም ነው። ይሄ ደግሞ ክርስቲማስ ሶ፣ በዚህ ሰዓት ይሄም በካፒታል ይጀምራል ማለት ነው። ሌላኛው ካፒታል የምናደርገው ዘ ኔም ኦፍ ላንጎች ነው። ይሄ ላንጎች ስም ከሆነ ለምሳሌ ዳምጣው ስፒክስ አማሃሪክ እዚህ ጋር አማሪክ ይላል ኦሮሚፋ ይላል እንግሊሽ። ሶ እዚህ ጋር ላንጉቾች ከሆኑ ቋንቋዎች ከሆኑ በካፒታል ነው የሚጀምሩት ማለት ነው። በካፒታል ይጀምራሉ። እሺ አሁን እዚህ ጋር ያለውን እናስተካክላለን ማለት ነው። ሶ ይሄንን ስናስተካክል የመጀመሪያው ላይ ሳሙኤል የሚለው ካፒታል መሆን አለበት። ዩኤስኤ የሚለው እንዳለ በካፒታል መሆን አለበት። እዚህ ጋር አስናቀች የሚለው ኤ ካፒታል መሆን አለበት ች አይ ካፒታል መሆን አለባት። አውት እዚጋ ስም እዚጋ የመጀመሪያው ይሄ ካፒታል መሆን አለባት። ክ እንደዚህ መሆን አለበት። እ እዚጋ የመጀመሪያ ስለሆነ ይሄ ካፒታል ኤም መሆን አለበት። ሀዋሳ የሚለው የሀገር ስም ስለሆነ ኤች ካፒታል መሆን አለባት። ላንጉቾች በካፒታል ነው መጀመሪያ አለባቸው። አማሪክ፣ ሲዳማ እንግሊዥ የሚለው ካፒታል ይሆናል። የመጀመሪያው ማለት ነው። ይቺ አይ መሆን አለባት። ሶ አይ ሀቭ ፕላን ቱ ሪድ እንግሊሽ ቱዴይ። እንግሊዥ የሚለው ካፒታል ነው፣ በካፒታል መጀመር አለበት ቋንቋ ስለሆነ ማለት ነው። እዚህ ጋር ይቺ ኤስ ካፒታል ነው መሆን ያለባት። ይሄ የሀገር ስም ስለሆነ አክሱም ካፒታል መሆን አለበት ማለት ነው። ፍራይዴ ደግሞ የቀን ቀናቶችንም ምንድነው የምናደርገው? በካፒታል ነው የምናስጀምራቸው። ይሄም ካፒታል መሆን አለበት። ፕሊስ ጊሜ ኧ ግላስ ኦፍ ወተር ይሄ ምን መሆን አለበት ካፒታል። እዚህ ጋ ይችኛዋ ኋት የምትለዋ ኮቴሽን ውስጥ ስለሆነች በካፒታል ነው መጀመሪያ ያለባት። ሶ ይችኛዋ ካፒታል ደብሉ መሆን አለባት። አሁንም ማስተካከል ነው፣ ካፒታልና ስሞል ሌተር እናደርጋለን። ሶ እዚህ ጋ ይችኛዋ ካፒታል መሆን አለባት። ይችኛዋ ካፒታል አይ መሆን አለበት። አይ ኤም ሲቲንግ ኢን ካፌ ኢን ፍሮንት ኦፍ ይሄኛው ይሄ እንዳለ የመጀመሪያው በካፒታል ይሄ በካፒታል ይሄ በካፒታል ምክንያቱም የሆቴልና የአገር ስም ስላለበት ማለት ነው። ደወይ ዘርኢት ናይስ ይላል በት ኖት ሆት ይሄ ኢ ከነጥብ በኋላ ካፒታል ነው የምናደርገው ማለት ነው። ኖስ ይሄ ባህር ዳር የአገር ስም ስለሆነ እቺ ቢ ካፒታል መሆን አለበት ጣና ካፒታል መሆን አለበት። ይሄ ካፒታል መሆን አለበት የቦታ ስም ስለሆነ። ላስት መንዴ እችዋ ካፒታል ይቱዋ ሞናስትሪ ኮልድ ዝጋ ይሄ ነው። ኡራክ ዳን ምህረት ሞንስተር የሚለው ይቺ ካፒታል ዩ፣ ካፒታል ኬ፣ ካፒታል ኤም፣ ካፒታል ኤም እናረጋል ማለት ነው። የቦታ ስምም ከሆነ ካፒታል ነው የሚሆነው። ዊዝ ማይ አንት ሁ ኬም ፍሮም አሜሪካ አሜሪካ፣ ይሄ ካፒታል ኤ መሆን አለበት። ይችኛዋ ካፒታል አይ፣ ሪሊ ኢንጆይድ ኢን ቬሪ ማች አይ ዋን ደይ ዩ ሜይ ኦልሶ ካም ባህር ዳር ካፒታል አይ ካፒታል ምክንያቱም መጀመሪያ ላይ በካፒታል ነው የሚጀምረው ማለት ነው። ሴንቴንሱ መጀመሪያ ላይ በካፒታል ይጀምራል። ከነጥብ በኋላም ከሆነ በካፒታል ነው የሚጀምረው እንደ አዲስ ስለሚቆጠር ማለት ነው። እሺ አሁንም ማስተካከል ነው። እዚ ጋ ኤች እቺ ካፒታል ኤች መሆን አለበት። ካፒታል ኤች ምክንያቱም የሰው ስም ነው ማለት ነው። የሰው ስም ስለሆነ ስለዚህ ኃይሉ የሚለውን ይሄንን ካፒታል እናረጋለን። ማኒ ኦፍ ኃይሉ ፍሬንድ ስቲንክ ሃዝ ቦሪንግ ዴይሊ ሩቲን በት ኃይሉ አሁንም ዝጋ ካፒታል ነው። ላይክ ሲ ይሄ ዝምጋ ሂ ኦልዌይስ ይሄንን ካፒታል እናረጋለን። get up at 6 ኦክሎክ every morning and say ይሄኛውን ካፒታል g to his wife, after breakfast he arrives at work around 7.30 ሂ ወርክስ ኢን ጋራጅ ኢትስ ሎኬትድ የቲክኛዋን አዳማ የምትለዋን ካፒታል ጋራጅ የሚለው ይህም የቦታ ስም ነው። ጋራጅ ካፒታል የመጀመሪያው፣ ሂ ሳይስ ብሏል። እዚጋ ኮቴሽን ካለ በካፒታል ነው የሚጀምረው ስለዚህ ካፒታል ጂ እናደርጋለን። ቱ ሂዝ ቦስ አቶ አቶ የሚለው ካፒታል ነው የሚሆነው ገዛኝ የሚለው በካፒታል ነው መጀመሪያ ያለበት ዘንካም ኦን ዊከንድ ሂ ላይክስ ቱ ፕሌይ ዊዝ ሂዝ ሰን፣ አያ ነው የሚለው ይሄ ካፒታል አያ ነው። እዚህ ጋር አበበች ይላል ካፒታል ነው የምናደርገው አበበች ብለን ማለት ነው። እዚም ጋር ኃይሉ የሚለውን ካፒታል እናደርጋለን። እሺ ይህንን በዚህ መንገድ እንሰራለን ማለት ነው። ሌላኛው እዚህ ጋር ክሮሲንግ የሚለው በካፒታል መጀመር አለበት።

ኢን ናይንቲ ሴቨንቲን ዘ ዩናይትድ ስቴትስ ይሄ ካፒታል ዩናይትድ ስቴትስ የሀገር ስም ነው። ሀብ ሲንስ ላርጅሊ ኢንቮልቭድ ቱ አዳፕት ዘር ኢንቫይሮንመንት ን ዘር ዩዘር ይችኛዋ ኤፒኤስ ካፒታል አር ኖን ባይ ዲፈረንት ኔም አራውንድ ዘ ወርልድ ሰቻስ ካፒታል ካፒታል ካፒታል ይሄም እዚህ ጋር ካፒታል እዚህም ጋር ካፒታል ፒ እሺ ሲግናል ስሚለው ካፒታል ነው። እዚህ ጋር ካፒታል ነው። ኦዲዮ ትራፊክ ሲግናል እዚህም ጋር እቺ ካፒታል ነች። እቺም ካፒታል ነች። እቺም እዚህ ካፒታል ነች። እሺ ሌላ ካፒታል እቺኛዋ ካፒታል ነች። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ በቀጣይ ዩኒት ፎሪን ይዤላችሁ የምቀርብ ነው የሚሆነው። ሀሳብ አስተያየታቸውን ኮሜንት ላይ አስቀምጡልኝ።